መንፈስ መአብ ቅዱስ አዶ አምላክ አምን ስንክሳር ዘወራሃ ሚያዚያ ሀያ አንድ አምላክ በመሆን በአብ ወሎ መንፈስ ቅዱስ ስም መያዚያ ሀያ በዚች ቀን ደንድራ ከሚባል ሀገር ደግሞ ህልበደራ ከሚባል ሀገር ቅዱስ በብኑዳ በሰማይትነት አረፈ። ይህም ቅዱስ ለብቻው የሚኖር እውነተኛ ተቃዳይ ነው። የእግዚአብሔር መልአክም ተገልጦለት የመቀደሻ ልብስ ለብሰ ወርደ ለመኮንኑ ተገለጠለት አለው በዚያን ጊዜ መኮንኑ አርያኖስ ከመርከብ ወርዶ ወደዚያች ሀገር መድረሻው ጊዜ ነበር ይህንም ባህታዊ ፈልጎት አላገኘውም ነበር እነሆ ቅዱስ በብኑዳም በፈቃዱ መጥቶ ወደ መኮንኑ ሄዶ በክብር ባለቤት በጌታዬ ኢየሱስ ክርስቶስ የማምን በግልጥ እኔ ክርስቲያን ነኝ ብሎ በታላቅ ቃል መኮንኑም ፈልጎ ያጣው የታወቀ ባሕታዊ መሆኑን ባወቀ ጊዜ እንዲያሰቃዩት በእግረ ብረትም አስረው ከጨለማ ቤት እንዲጥሉት ታዘዘ። በዚያንም ጊዜ ብርሃን ወጣ። የእግዚአብሔር መልአክም ከሕማሙ ፈወሰው፣ አበረታው፣ አጽናናው። በዚያችም ሀገር ስሙ ቄርሎስ የሚባል ምዕመን ሰው ነበረ። ከእርሱ ጋራም ሚስቱና አስራ ሁለቱ ጎልማሶች ልጆች አሉ። እነዚህንም ሁሉን የከበረ በብኑዳ አስተማራቸው፣ አጽናናቸው፣ ራሶቻቸውን ቆረጣቸው በሰማዕትነት ሙተው አክሊልን ተቀበሉ። አሪያኖስም ተቆጥቶ በቅዱስ አንገት ከባድ ድንጋይ ሰቅለው ወደ ባሕር ይጥሉት ዘንድ አዘዘ። በእግዚአብሔር ኃይልም ከድንጋይ ጋር ዋኘ። ደግሞ ከሰለን ዛፍ ላይ ይሰቅሎት ዘንድ አዘዘ። ያችም ስለን አስራ ሁለት ዘለላን አፍርታ ለመጪው ትውልድም መታሰቢያ ሆነች። ከዚህም በኋላ የከበረች ራሱን ቆረጡት። የሰማይትነት አክሊልንም ተቀበለ። በረከቱም ከኛ ጋር ለዘላለሙ ትኖር አሜን። ሚያዚያ ሃያ ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ ቅዱስ በብኑዳ ሰማይት ወጻድቅ፣ ቅዱስ ቀርሎስ ምስቱና አስራ ሁለቱ ልጆች ሰማይታት ከቅዱስ በብኑዳ ጋር የተገደሉ። ወርኀዊ በዓላት ቅዱስ ቴዎድሮስ ሊቀ ሰራዊት ሰማዕት፣ ቅዱስ ዮሐንስ ሐፂር፣ ቅዱስ አክሎግ ቀሲስ፣ ቅዱስ አፄ ካሌብ ጻድቅ ንጉሥ ዘኢትዮጵያ፣ አባ አሞንዮስ ዘሀገረ ቶና፣ ቅድስት ሳድዥ የዋሒት። ጌታ ይህው ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊትን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አይላፋት መላእክትን እያሳስቡ በችግር ጊዜ የማቀርበል ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንግል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን በየጉባኤ ቦታ ባርኩ። ይህን መጽሐፉ ወረቀት አዘጋጅተው ብራና ደምጾ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ህሊና አዳመጠ። በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።